ባደረግከው በደል እውነት በሆነ እጅ ከፍንጅ በተገኘኸው በዛ ነገር የማይፈርድብህ አንድ አለ። ዮሐንስ መልዕክትን እያጠናን ነው። ስሞቹን እያየን ነው። ባለፈው ያየነው ምንድነው? የነጎድጓድ ልጅ የተባለበትን ምክንያቶች እያየን ነበር። ዮሐንስ የፍቅር ሐዋርያ ምናምን ከመባሉ በፊት ኃይለኛ ነበረ፣ ኃይለኛ ነው፣ ችኩል ነበረ። በእናቱ በሶሎሜም አማካኝነት ልከዋት፣ ቀኝና ግራ ለእኔና ለወንድሜ ያዕቆብ ብሎ ፊተኛ መሆን የሚወድ የኢየሱስን የልብ ትርታ የለመደ ስለነበረ እዛም መቀጠል ፈልጓል። በደረቱ ጠጋ ብሎ በቀኝ ሆኖ መጠጋት ፈልጓል። እናቱን ላከ፣ አይሆንም ተባለ። በዚህ ሁኔታ እየተማረ እየተስተካከለ ነው የፍቅር ሐዋርያ ሁለተኛ ስሙ ደግሞ ዛሬ የምናየው ኢየሱስ አብልጦ ይወደው የነበረ ደቀ መዝሙር እንደ ስም ነው ማን ነው ያ ኢየሱስ የሚወደው ይሄ መለያቸው ይሆናል ነገር ጸልዮ በሩ ላይ የሚጠብቀው ኢየሱስ የሚወደው ጸሎቱ የሚሰማለት እንዴት ታወቀ? እንዴት ሰዎች ይህንን ስም ሰጡት? ራሱ ለራሱ አይደለም ያወጣው። ሰዎች ናቸው ካለው ነገር ተነስተው ያወጡለታል። ዮሐንስ 1323 ኢየሱስም ይወደው የነበረ ደቀ መዝሙር አንዱ በኢየሱስ ደረት ላይ ተጠጋ ይላል። ስሙ አንዱ ምንድን ነው? ኢየሱስም ይወደው የነበረ ደቀ መዝሙር ስሙ እንደዛ ነው። እንዴት ነው ይሄ የታወቀው ስትሉ ይሄን ስም ከማግኘቱ በፊት ይሄን ስም ያስገኘው ነገሮች ምን ምን ተከናውነው ነው ስንል ደግሞ የምናገኘው ማርቆስ 1 29 ወዲያውም ከምኩራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖን ወደ እንድሪያስ ቤት ገባ። ኢየሱስ በጣም አቅርቧቸው ይወስዳቸው ከነበሩት ሶስት ናቸው። ሶስቱ ጴጥሮስ፣ ዮሐንስና ያዕቆብ ናቸው። ጣቢታን ከሞት ሲያስነሳት ወደ ክፍሉ ይዟቸው ይገባ የነበረው ጴጥሮስን፣ ዮሐንስንና ያዕቆብን ነበረ። ሶስቱን ነበር። እያንዳንዱ የእምነት ቤት ያም የመቶ አለቃውን ቤት ሲሄድ ሌሎቹን አስወጥቶ በር የዘጋው እነ ዮሐንስን አስገብቶ ነበር። እያንዳንዱ ድርጊቶቹ ውስጥ እያንዳንዱ ውስጥ ምን እንደሚል እንዲሰሙ ያደርግ ነበር። ሲጸልይ ይሰሙት ነበር። ለዛ ነው ዓይኖቻችን ያዩት፣ እጆቻችን የደሰሱት፣ ጆሮቻችን የሰሙት እያለ አጥብቆ ይናገር የነበረው በእያንዳንዱ የሕይወት አካሄዱ ላይ ዮሐንስ ነበር። ከሦስቱም ደግሞ ኢየሱስ አብልጦ ይወደው ነበር። ምን ይነግረው ነበር? ማን አሳልፎ እንደሰጠው የተናገረው ለዮሐንስ ብቻ። ማን ነው ሲለው ነገረው፣ ይሁዳ ነው፣ አሁን አጥቅሼ የምሰጠው ነው። እና ኢየሱስ ይወደው የነበረው የሚል ስያሜን ከዚህ እንዳገኘን እናያለን። ሌላ በመገለጡ ተራራ ማቴዎስ 17 ከ9 ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስ ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩቸው። አሁን ዮሐንስ ስለ ኢየሱስ ሲያወራ አለመስማት አልችልም። ኢየሱስ በወጣበት ተራራ ይዞት ይወጣ ነበረ። ለፈውስ ሲገባ ይዞት ይገባ ነበረ። የሆነ ቦታ ሲሄድ ይዞት ይሄድ ነበር። አይኖቻችን ያየነውን ሲል አይተዋል። ልብሱ ሲቀየር፣ ፊቱ ሲያበራ፣ ልብሱ እንደ በረዶ ነጭ ሲሆን ሙሴና ኤልያስ መጥተው ደግሞ ሲነጋገሩት ሰምተዋል። እንደገና ምን ብለዋል? አይተዋል ስለዚህ ታማኝነቱ በጣም እሙን ነው። ምዕራፍ ሁለት ላይ ነው የጀመርነው ባለፈው። ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ምጽፍላችሁ ዋነኛ አጀንዳዬ ኃጢአትን እንዳታደርጉ። የዮሐንስ ዋነኛ መልእክቱ በምዕራፍ ሁለት ላይ ዋናና አስፈላጊ መልእክቱ ምንድን ነው? ኃጢአትን እንዳታደርጉ። ፎርቢድን ነው ኃጢአትን ፈጽሞ እንዳታደርጉ። ኃጢአት ለአንተ የተከለከለ ነው። የተፈቀደ ሳይሆን የተከለከለ ነው። ለምን ከእግዚአብሔር ተወልደ። ከእግዚአብሔር የተወለደ ኃጢአትን ሊያደርግ ምን አይችልም? ያለ ኔቸርህ። አሁን ሰማይ አጎንብሰ ሳር ስግጥ ባይ የሆነ ሰው እንዴት ነው የሚደነግጠው። የሆነ ሰው ተንበርክጎ ሳር ሲግጥ ብታዩት ጤነኝነቱን ትጠራጠራላችሁ፣ ትደነግጣላችሁ። ሰማይ እንደሱ ነው የሚደነግጥ። ኃጢአት ስትሰራ ይደነግጥብሃል። ከኔ ቸር ውጪ ነው። ዳስዋይ ነፍስህ ትደነግጥብሃለች። አሁን በአለም ያሉት ኃጢአት ሪጆይ ያደርጉበታል እንደገናም እንጆይ ያደረጉበታል። ለምን ዳግመኛ ስላልተወለዱ አይኮሰኩሳቸውም። ዘሩ በእነሱ ስለሌለ አይደብራቸውም። ኃጢአትን አድርገው ይደሰታሉ። ዝሙትን ሰርተው አሴቱ ያደርጋሉ። አንተ ግን ዘሩ ባንተው ስለሌለ የሆነች ነገር እንኳ አድርገህ ርግሬት ታደረጋል። ለምን ዘሩ ባንተው ስለሌለ፣ ትላንትና ያስደስትህ ምንም እንዳይመስል ያደረገ ኃጢአት፣ ትላንትና ስታንቦጫ ርቀው ምንም ያልሆነህን ዛሬ የተሰማ ለመሰለ ዴኔ ነው ነው ለምን፣ ከእግዚአብሔር የተወለዱ ኃጢያትን ሊያደርጉ አይችሉ። የማችለውን ስላደረግክ ነው የምደነግጠው፣ ዲስኮንፈርት የሚሰማ ለዛ ነው፣ ኔቸር ስላልሆነ። ስለዚህ ምን አለ፣ ልጆች ሆይ፣ ኃጢያትን እንዳታደርጉ ይህንን እጽፍላችኋለሁ። የምጽፍላችሁ እንድትበዙ፣ እንድትከናወኑ፣ ፕሮስፌር እንድትሆኑ ምናምን አይደለም። ኃጢአትን እንዳታደርጉ እጽፍላችኋል። ኮንሰርን የሚያደርገኝ ዋነኛ መልእክቴ፣ የምጽፍላችሁ አድሬስ እንዲያደርጋችሁ የፈለግኩት ጉዳይ ኃጢአትን እንዳ አትሰሩ ምክንያቱም ዘሩ በአንተ ውስጥ ስለሌለ። ከዛ ምን አለ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ስራዊ ጠበቃም አላደረገም ብሎ የሆነ እንትን ፈጥሮ ነው የሚያድን ኢየሱስ ግን ይሄ የቀረበው ተከሳሽ አድርጓል እኮ ይከሰስበት ከፍያለሁ። እሱ ላይ የሚፈረድ የለም እኔ ከፍዬለታለሁ ሪስቱን ለኃጢአት ሊያስከፍል የተገባውን ኮስት እኔ ከፍየለታል። አሁን ኮንፊደንስ ተክዶል ሳይሆን ጠበቃ ነው። በእግዚአብሔር ቤት ውስጥ ያሰነበተን አንገታችንን ያጣመመ የጽድቅ ብዛት ኖሮብን አደለም። ጠበቃ ስደክም እኔ እኮ ከፍያለሁ። አዎ አድርጋለች ግን ኃጢአት የሰራችው ሊያስከፍላት የሚችለውን ኮስት እኔ ከፍየዋል። ስለዚህ ብታረጉ ዶንቲንግ ሉቃስ 15 ምን አለ? ልጁ በሩቆ ነው። ከእርያዎቹ ከሚበሉት በልቶ መጥገብ ይመኝ ነበረ። በዚህን ጊዜ ምን አለ? በአባቱ ቤት ያሉ ባሮች ምን እንደሚበሉት፣ እዛ ለው ቤት ውስጥ ኖሮ ምን እንደሚበሉ አያቅ። እርያዎቹ ጋር ግን ቤት ውስጥ ያሉ የአባቱ ሰራተኞች ምን እንደሚበሉ የተሻለ እንደሚበሉ ትዝ አለና እንደዚህ ላለው አለ። አባቴ ጋ ሄድና አለ አባቱ ለጋለሞታ በተንከው ይለኛል። አባቱ የሚለው ይሄንን ነው። በእሱ አይምሮ ሲሄድ እኔ ደክሜ እንደዛ በሽማግሌ አቅሜ ጎንበስ ቀና የስንት ሰው ፊት ገርፎኝ ያመጣሁትን ብር ልክ እንደሰራ ሰው ድርሻዬን ብለ ወስደህ በትነህ ጨርሰህ መጣት ይለኛል ብሎ አስቦ፣ ምክንያቱም ዲያሎግ አዘጋጅቷል። አዎ የምትለው በሙሉ እውነት ነው። ልጅ ልባት ግን እንደ ሙያተኞቹ እንዳንዱ ሆኜ ልኑር እለዋለው ብሎ ነው እንደዛ እለዋለው ብሎ ያሰበው አባት ቁጭ ብሎ እንዲንዲንዲንዲን እያለ የሚጠብቀው ነው። እንደዚህ ብሎ የሚጠብቀው ግን አልነበረም። በር በር የሚያይ ልጅ ጠቁሮ ከስቶ ጠውርጎ ግድ እየተወላገደ ሲመጣ ልጅ ይመጣ በር ላይ ሆኖ በርቅ ይጠብቀው ነበረ። እግዚአብሔር እንደዚህ ነው ማለት፣ ድፍረታችን ይሄ ነው። በቤቱ የመቆም ድፍረታችን፣ ዛሬም የማገልገል ድፍረታችን፣ የአባት ፊት እንደማይለወጥ ማወቃችን የአባት ፊት በናፍቆት ይጠብቃል። ብዙዎች በሰሩት በደልና መተላለፍ ሁል ጊዜ ዳቢሎስ ከሳሽ ነው። ከሳሻችሁ ዳቢሎስ ምን ብሏል? ወድቋል እንደ ባሪያ ከዚህ በኋላ እንደ ልጅ ያለባል። ይሄንን የሚያውጠነጠንባችሁ ዛሬም አባታችሁ በፍቅር መጀመሪያ የሚያወቃችሁ በማን ነው? በልጁ ነው። ዛሬም በልጁ ያቀርባችኋል። በልጁ ደም ንጹህ አድርጎ ያቀርባችኋል። እንደፈለጋችሁ ብትደክሙ ከእግዚአብሔር ቤት ትጥፉ ቤቱ ያነሳችኋል ይሄ ቤት በርትታችሁ የምትመጡበት ሳይሆን ደክማችሁ መታችሁ የምትበረቱበት በርትታችሁ የምትሄዱበት በርትታችሁ የምትቀጥሉበት የእግዚአብሔር ቤት የምትከሰሱበት ወቀሳና ክስ ሁለት ነው ወቀሳ የመንፈስ ቅዱስ ነው ክስ የዲያብሎስ ነው ክስ ከንስሐ በኋላ ይቀጥላል ወቀሳ ለንስሐ ያበቃል ወቀሳ እስከ ንስሐ ነው ኃጢአቱን የሚናዘዛት የሚ ተዋት ትናዘዛለ፣ ምን ትላታለ? ትተዋታል። ከዛ በኋላ ያለ ድምፅ ምን ይባላል? ክስ። ከሳሽ ተጥሏል። መንፈስ ቅዱስ ምን ይላቸዋል? ይወቅሳቸዋል። እየወቀሰ ምን ይላቸዋል? ይመልሳቸዋል። ለመመለስ የሆነ ወቀሳ ነው። ስለዚህ የእግዚአብሔር ቤት የምትወቀሱበት እንጂ የምትከሰሱበት አይደለም። እንደዛ ልጅ እንዳለመታደል አሉ፣ ወንድሞች ከሳሾች አሉ። በቃ ደንቡ ነው፣ የወንድም ወጉ ነው። ተዉት፣ ይከሳቸዋል እንደዚህ አድርገ ባለፈ እንደዚህ እንደዚህ የሚለው የወንድም ወጉ ነው፣ ይለምደዋል። ተው ግን የእግዚአብሔር ቤት ደክማችሁ መታችሁ የምትበረቱበት፣ በኃጢአትና በበደላችሁ የምትወቀሱበት፣ ንስሐ ገብታችሁ እንደገና የምትቆሙበት የምትበረቱበት ቤት እንጂ የምትከሰሱበት ቤት የምትጠፉበት ቤት አይደለም። አባታችሁ ሁሌም በናፍቆት ይጠበቃችሁ። ሁሌም እናንተ ረሃቡ ናችሁ፣ ሁሌም ናፍቆቱ ናችሁ። ዕብራውያን 7:24 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ድሮ ካህናት የኃጢያትና በደላቸውን እያንዳንዱ እንደ በደሉ ምክንያት ዋኖሶችና በጎች ያርድና ደሙን ምን ይላል ለካህኑ ይሰጠዋል። ይሰጠውና ይዞ ይገባል፣ በትኩሱ ይረጭለታል፣ ይሰረየለታል። እንደገናም ያንን ያደርጋል። እርሱ ግን አለ የማይለወጥ ክህነት አለው ስለ እነርሱም ሊማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ምን በእርሱ ሪፔንት አድርገ ስትመለስ በማን ነው በእሱ አንደኛ ጢሞቴዎስ ሁለት አምስት ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ሊቀ ካህን የሆነልህ በአንተ ምትክ ሆኖ የታየለ አንተን ትክክለኛ እንድትሆን ያደረገ አንተን በእግዚአብሔር ፊት ጽድቅ እንድትሆን ያደረገ አንድ አለ ዛሬም ትኩስ ደም ያለ ዛሬም ንጹ ሆኖ የሚታይልን ዛሬም ትክክል የሚያደርግ ዛሬም ንጹህ የሚያደርግን። በአንተና በእግዚአብሔር መካከል ማንም የለም። ወንድም አታስገባ። ወንድም የለም፣ እከሌ የለም። በእኔና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ኢየሱስ ነው። እሱ ደግሞ ትስላቸዋለች። ያቺ ሴት መጣችና አንቺ ሴት ከሳሾችሽ ወዴት አሏል? አንድ እንኳ እኔም አልፈርድብ። አንድ አለ እኔም ባደረግከው በደል እውነት በሆነ እጅ ከፍንጅ በተገኘኸው በዛ ነገር የማይፈርድብህ አንድ አለ። በእኔና በእግዚአብሔር መካከል ያለው የማይፈርድብኝ፣ ከኃጢአት በቀር በሁሉ ተፈትኖ ያለፈ የእኔ ህመም፣ የአንተ ድካም የሚሰማው የሚገባው አንድ አለ። ስለዚህ የመቅረብ ድፍረት የማይፈርደው ነው ያለው መሀል ያለው በአባት በፈራጁ ፊት መሀል ያለው የማይፈርድብህ ዋጋውን እንደከፈለል ዛሬም ሊታይል ንጹህ የሆነ ዛሬም ሊታይልን ህያው የሆነ የዘላለም ሊቀ ክህነት የያዘ ኢየሱስ አለ። ይህ የእኛ ድፍረት ነው። ዛሬም ምንም አንድ ክፍል ቤት ታሽጌ ምንም ሳልናገር ሳልሳደብ ሳላስብ ዋል ማድረጌ እግዚአብሔር ፊት በድፍረት አያስቀርበኝ። በዚህ ከሆነ ክስ ነው የሚያስብለን። የለም የእኛ ጽድቅ አያረካውም፣ እግዚአብሔር ትክክል አያደርግህም። ቀኑ ሙሉ ምንም ሳታስብ በሀሳብ አደለ፣ እንደገና በድፍረት የሆነ ነገር በስድብ አደለ፣ እሱን ሳታረግ ውለ ብትቀርብ ኃጢአተኛ ነው። እሱን ሳታረግ መቅረብ የምችለው በክርስቶስ ነው። ጽድቁን ትክክል ባደረገ፣ ሙልት ባደረገው፣ ባስደሰተው፣ አስደስቶ በጨረሰው በኢየሱስ እንቀርባለን። እሱ ድፍረታችንን አባባት አባ አባት የምንልበትን የእሱን መንፈስ ነው የተቀበልነው፣ የእሱን መንፈስ ነው የተቀበልነው። እርሱ የኃጢአታችን ማስተሰራያ ይሄ በመካከል ያለው ይሄ የታየልህ ይህ ጠበቃ የሆነልህ እሱ ምንድ ነው የኃጢአት፣ ምንድነው ማስተሰሪያ ነው። ሲሰረይ እንደ አዲስ አንጽቶ የሚያቆም ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ኃጢያት አንዳንድ ሰው ይገርመኛል የሆነን ሰው ላይ መፍረድ ሲቀለው ሳይከብደው ሲቀር ማለት የቆመው በሱ ጽድቅ ነው እኔ በሱ ከጸደኩኝ እኔ በሱ ብቁ ከሆንኩኝ እኔ በሱ ትክክል ከተደረግኩኝ እንዴት ነው ሌላ ወንድሜን በሌላ መነጽር ማየው? ለአንተ እንደራራለ፣ ለእሱ ይራራለታል። ለአንተ ስፔሻል አይደለም፣ ለዓለሙ ኃጢአት ነው። ለአንተ ብቻ ሳይሆን ለዓለሙ ሁሉ። ስለዚህ መፍረድ ታቆማለ። ይመን። ይሄ ሲገባ ጠበቃዬ አድኖኝ፣ ጠበቃዬ ትክክል አድርጎኝ እንጂ እኔም እንደዛው ነኝ። እግዚአብሔር ዝንጎዎችን ይጠላል። ለምን መሰላችሁ? ትዝ ይላችኋል፣ ያ ብዙ ዲናር የነበረበት ሰውዬ ጌታው ጋር ው አለ እባክህ ተወኝ አለ ማረኝ አለ። ጌታው ማረው ተምሮ ሲወጣ ረሳው። እሱ ደግሞ ትንሽ ያበደረውን ሰው እያገኘው ያዘው አነቀው ካልከፈልከኝ ጦር ወረወረው፣ ወደ እስር ቤት መራራት አቃተው። እንደዚህ ኮነን። ብዙዎቻችን ያልተማርን ነው። ምን መስለው፣ በደከመ ሰው ላይ ስንፈርድ፣ ባይዘወ በደከመ ሰው ላይ ስትፈርዱ፣ አንተ በደካማው የምትፈርድ ማነ? አንተ ያቆመ ጸጋውን። በደካማው የምትፈርድ ማነ? የደከመውን አበርቱ በየዋህነት መንፈስ ምን በሉ፣ አቅናው። በደከመው አትፍረድ። አንተ አቁሞ ነው አንተን ያቆመ፣ እሱንም ያቆመዋል። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋን በምህረቱ ባለጠጋን እስፔሻል አይደለም። አንተ እስፔሻል እኔ ስፔሻል አይደለሁ። ለእኔ የተሰጠኝ ምህረት ለወንድሜ ይሰጠዋል። ለእኔ የተሰጠኝ ጸጋ ለወንድሜ ይሰጠዋል። ለእኔ የተሰጠኝ ይቅርታ ለእህቴ ይሰጣታል። ለዓለሙ ሁሉ ነው። እዚህ ነገር ወጥቶ ሲንገዳገል ስታየው ለሱ ሁሉ ነው። ይህ የኃጢአታችን ማስተሰሪያ ለወንድማችንም ነው። ትእዛዛቱን ብንጠብቅ በዚህ እንዳወቅ ነው፣ እናውቃለን አውቋለሁ ካለን ትእዛዛቱን በመጠበቅ ነው። እንዳወቅ ነው የምናሳውቅ። እግዚአብሔርን ማወቅህን ፕራይስ ጋድ ምናም ማለት አይደለም። የምታውቅበት አንድ መስፈርት አለ። አንድ የሆነ ኮንቴንት አለ። ምን? የእግዚአብሔርን ትእዛዝ ብንጠብቅ፣ ኪፕ ብናደርግ፣ ሁል ጊዜ የሚተገበር የየለት ህይወታችን ቢሆን፣ የመድረክ ወሬያችን ባይሆን፣ ለሰዎች የምናወራው የምንጠቅሰው ባይሆን። አሁን እኮ የሆኑን ሰዎች ለመክሰስ ነው ጥቅሳችን ብዙ የተባልከውን እንኳ ያልኖርከው አለ ለወንድም ነው የምትመዘው ሰይፍ ነው እሱ አትምዘዝ አንተ እንዲኮ ተብሏል አልኖርኩም እንዲኮ ተብዬ አልኖርኩም እያልክ ለራስ ነው የሚመ ለወንድም አይመዘዘም የእግዚአብሔር ቃል ለራሳችሁ እንቅስቃሴ እግዚአብሔርን ያወቀ ሰው በዝማሬ አይደለም የሚታወቅለት የእግዚአብሔርን ትእዛዝ በመጠበቅ ጎልማሳ መንገዱ በምን ያቀናል እግዚአብሔርን ቃል በመጠበቅ የዚህን የእግዚአብሔርን ቃል ስትጠብቀው እግዚአብሔርን እንዳወቅ ታስታውቃለ ምክንያቱም፣ ማለት ቁጥር አራት ላይ አውቀዋለው የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። እውነት ማነው? ኢየሱስ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱም እንዳለ በዚህ እናውቃለን። ቃሉን ምን የሚጠብቅ ቃሉን ስትጠብቅ የእግዚአብሔር ፍቅር ነው ባንተ ውስጥ መኖር የሚጀምረው። የእግዚአብሔር ፍቅር በእውነት ተፈጽመዋል፣ በእርሱ እንዳለን በዚህ ምን እንላለን? እናውቀዋለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል። ቁጥር ሰባት ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለች። አሁን የምጽፍላችሁ ከላይ ጠብቁት ጠብቁት እያልኩኝ የማወራላችሁ አዲስ ሳይሆን አሮጌ ትእዛዝ ነች። አሁን እኔ ክሬት ያደረኩላችሁ አይደለም። በፊት በእግዚአብሔር የተዘጋጀች በፊትም የነበረ አሮጌ ትእዛዝ ነች። አሮጌቱ ትእዛዝ የሰማችኋት ቃል ነች። እንደዚህ ይላል ዘለባውያን 19 18 ላይ እንደዚህ ይላል ዘለባውያን መጀመሪያ የነበረችው ትእዛዝ አሮጌ የነበረችው ትእዛዝ ምንድነች? እንድትጠብቃት የምትፈለገው ቃል ምንድ ነች? ዮሐንስ እንድንጠብቃት የሚፈልገው ቃል ምንድነች? እንደ ኃጢአትም ኃጢአትን አትስሩ ሲልኮ ዝሙት አትስሩ ምናምን እያለ አይደለም። ለኃጢአት እያለ ያለው አሁን ማወራልህን ነው። አትበቀል፣ በአሕዛብም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስ ውደድ እኔ እግዚአብሔር ነኝ። አሁን ትእዛዙ ምንድን ነው? አትበቀል፣ ቂም አትያዝ፣ ባልንጀራህን እንደ ራስ ውደድ። እቺ አሮጌቱ ትእዛዝ ነች። አዲስ ምጽፍላችሁ አይደለም። ገላትያ 5 13 ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማል፣ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። የእግዚአብሔር ሕግ ውስብስብ አይደለም። የምነግራችሁ እንድትጠብቁት የሚፈለገው ቃል ቀድሞ የነበረው ትዕዛዝ ባልንጀራህን እንደራስ ውደድ፣ ውደት የምትለው ዮሐንስ እኛ ውስጥ እንዲሰርጽ እንዳንተው አጥብቀን እንድንይዘው የፈለገው አንድ ህግ አለ። ምን? ባልንጀራህን። ህግ ሁሉ በአንድ ቃል ምን ይላል? ይጠቀለላል። ህግ ሁሉ በአንድ ቃል የተጠቀለለበት ሀሳብ ምንድን ነው? ፍቅር ወንድሞች ሆይ ከመጀመሪያ የነበረቻችሁ የነበረቻችሁ እጃችሁ ላይ የነበረች አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱ ትእዛዝ የሰማችኋት ቃል ነች። ስሰሟት ነው የኖራችሁት። ዳግመኛ አዲስን ትእዛዝን እጽፍላችኋለሁ። ደግሞ እምነግራችሁ አሮጌ ነው አለ። እንደገና ደግሞ አዲስ እጽፍላችኋለሁ። ይህም ነገር በእርሱ በእናንተ እውነተኛ ጨለማ ያልፋልና እውነተኛውን ብርሃን አሁን ይበራል። በሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ያ ብርሃን አሁን በህይወታችሁ ምን ይላል? ይበራል። ኢየሱስ በህይወታችሁ ይገለጣል። ኃጢአትና በደል ዱርያ አላደረገንም። ኃጢአትና በደል ስርዓት አልበኛ አላደረገንም። ኃጢአትና በደል ያደረገን ሙት ነው። ኃጢአትና በደል ያደረገን ጨለማ ነው። ክርስቶስ ያደረገን ደግሞ ህያዋን ነው። ቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ብርሃን ናችሁ። ብርሃን ሲሆን ይበራል። ይሄ አምፖል እኔ ብርሃን ነኝ እኔ ብርሃን ነኝ ይላል እንዴ? ኦልሬዲ እያበራል። ብርሃንነት በብርሃን ይታያል። ከፍታ የጥረት ውጤት አይደለም። ከፍታ ለዚህ አምፖል የጥረት ውጤት አይደለም። ከፍታ የማብራት ውጤት ነው። አሁን እርግጠኛ ነኝ ዳን ይመጣና ይህንን ነገር ያወርዷል ሊፈታ አይገባው ቀፍቷል የለውም ከፍታ የማብራት ውጤት ነው። በእግዚአብሔር ዓለም የሚሰጥ ከፍታ ካላበራ ትወርዳለህ። ከእንቅበታቸው አብርቶ ማስቀመጥ የለም ኖ አይቻልም። ካበራ በከፍታ ነ አዎ፣ የኢሞሽን የኮንፌሽንም አይደለም። ከፍታ የማብራት ያው ዋስትናው ማብራቱ ብቻ በዚህ ጋር መሰንበቱ ማብራቱ በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማል አምሻይኒንግ አይደለም። ጥላቻ ከአንተ ውስጥ ይወጣል የዛን ጊዜ ማብራት ትጀምራለህ። ወንድምህን መውደድ ስትጀምር ማብራት ትጀምራለህ። ለሰው ብርሃን ትሆናለህ። ሰው በተሰበሰበበት የጎዳህን ወንድምህን እቅፍ አድርገህ እወድሃለሁ አውቅ አይደለም። ለዚህ ኢሞሽናልነት የእኔም አስተዋጽኦ እኔ እኮ እንደዚህ ባላረግ አታረግም። እወዳለሁ፣ ወንድሜ ስትሉት ይሄ ብርሃን ነው። ሰው ላለመነካት አይችልም። ያንተ ጩኸት አይነካው፣ ያንተ ብርሃን ይነካዋል። ከዚህ በኋላ በወንድሞቻችሁ ዘንድ ብርሃናችሁ ይወጣል፣ አብረዋችሁ በሚሰሩ ዘንድ ብርሃናችሁ ይወጣል። እስካሁን እየተደናበረ ያለነው። ያለ ነው እስካሁን ወደ ከፍታችን ያልወጣ ነው ስላላበራን ነው። ማብራት መውደድ ከባድ አይደለም። መንፈሳዊነት ውስብስብም ከባድ አይደለም። አባቶቻችን ግልጽና ግልጽ አድርገው አስቀምጦልናል። በብርሃን አለው ካልክ የክርስቶስ ብርሃን አብርቶልኛል ካልክ ወንድምህን ውደድ። ወንድምህን እየጠላ መውደቁን እየተመኘ ከፍታው እያበሳጨ ሰክሰሱ እያናደደ ሰክሰሱ ፈገግ ካላስባለ እውነተኛ ፍቅር አሀዘን ላይ የሚያሯሩጥ አለ ሰክሰሱ ላይ ድሉ ላይ ድሉ ላይ ከተገኘ ወዳጅን ድሉ ደስ ሲያሰኝ ከፍታው ልክ ላንተ የሆነ ያህል አሴ ስታደረግ ይሄ ብርሃን ነው ለብዙዎች የሚያበራ ብርሃን ነው የእግዚአብሔር ቃል ዋው የሚያስብል አይደለም። ቤተክርስቲያን አሪዮስ ፋጎስ አይደለችም። አሪዮስ ፋጎስ የሚሏት ቦታ ነበረች፣ ሰው ሁሉ አዲስ ነገር በመስማትና አዲስ ነገር በማውራት ሰዓቱን የሚጨ ይሄ አዲስ ነገር የምናወራበትና የምንሰማበት ሳይሆን እውነተኛይቱን የእግዚአብሔር ቃል የምትሰራውን የሚለውጠውን የምንረዳበት የምንኖርበት እግራችን የሚራመድበት ልባችን የሚመታበት ሀሳባችን የሚወረስበት ስፍራ ነው። የምሰለጥንበት ስፍራ ነው። የምትታጠቅበት ስፍራ ነው። የከበደህን ነገር የምታቅበት፣ ቀሎ የምታረግበት እውነት የሚብራራበት ቦታ ነው። አሁን በክርስቶስ ግምናችሁ ምናችሁ ብርሃን ናችሁ። ግን ወንድምህን የሚጠላ የሚጠላ ማንነት ሲድ ካለ እስካሁን በጨለማ ነ አም ሻይኒንግ የሚለው ኮንፌስ ብርሃን ውስጥ አያደረግህም አስቀምጦ እሱን ኳስ በመሬት እስካሁን ጥላቻ ካለ በወንድምህ በተሳካለት በሆነ ነገር ወንድምህ ዛሬም ልብህ ቁጥር የሚል ከሆነ ኩንችር የሚል ከሆነ ፈገግ ማትል ከሆነ በጨለማ ነው ያለው። ወንድሙን የሚጠላ እስካሁን በጨለማ እስካሁን አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበት። ወደደን፣ አሳየን፣ አስተማረን ፍቅርን እኛ እንዳወቅ ነው አይደለም አለ ከሱ የተማር ነው ምን፣ እየጠላን ወደድ ነው እያልፈለገን ፈለግ ነው እየገፋ ነው ቀረበን ፍቅር ይሄ ነው። አሁን አለም እንዳወራችሁ እንካበንካው አይደለም ፍቅር ከእሱ እንደተማር ነው ምን ወንድሙን የሚወድ በብርሃን ይኖራል ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማ ምን ይመላለሳል መኖር ብቻ አይደለም? ይመላለሳል የሚሄድበትንም አያውቅም፣ ጨለማው አይኖቹን አሳውሮት። ለዚህ ኮ ነው ህይወታችን የሰርን ተራራ እናመልካለን፣ እዛው እንዘምራለን፣ እዛው ትንቢት ይመጣል እዛው። ለምንድን ነው ህይወታችን ያልተለወጠው እግዚአብሔር ስለማይለውጥ እግዚአብሔር ስለሚያዳላ ሊሆኑ ሰዎችን እያደረገ እናንተ ኖ ኖ አይደለም። የጎደለን እንደ ክርስቲያን እንደና ዛሬ እላችኋለሁ፣ አንድና አንድ ነገር ጎሎናል፣ ፍቅር ጎሎናል። እውነተኛ የወንድማማች መዋደድ የሚያልፍ ይቅር የሚል ምን ፍቅር ምን ይላል? ይቅር ይላል የተባለው ይቅር ማለት የከበደን ፍቅር የለም። ስለዚህ እስካሁን በምንድን ነን? በጨለማ አለ። ወንድሙን ከሚወድ ካለ ማሰናከያ የለበትም።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 ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ